አንቺ ምን ያክል እንደሚወድ ማወቅ አለብን ማንነው ምትመርጠው ነው ከእናትህ እና ከአዲሷ ፍቅረኛ ማንነው ምትመርጠው ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ ነው ያለው እግዚአብሔር ይመስገን ያው እንግዲህ ዛሬ ደግሞ እስቲ ማዘርን እና ሳሚን ከመሲ ጋር ለማስታረቅ እጃት መጥቻለሁ መሲ እና እንግዲህ ባለፈው እንዳ ያየችን ያለችን አይታችኋል መሲ አንቺ እኮ ረጋ ብለሽ ማውራት ትችያለሽ። ተቀይለሽ አሁን ባለፈው ሲጀመር ገባኝ መተሽ እኮ ያሰብሽውን፣ ወይ ደግሞ ደውለሽ ጠርተሽ ሳሚን እንደዚህ እንደዚህ አስቤያለሁ፣ ከአንተ ጋር መኖር አስቤያለሁ እና መጥቼ እናትህን እና ሳሚን ማናገር ፈልጋለሁ ማለት ትችይ ነበር። አንቺ ዝም ብለሽ ጥሰሽ መጥተሽ እዛ ጋር ጸብ ተፈጥሮ ከእንደገና ማዘሪያኑላ ደግሞ እናቴን ራሱ ምንም በቃ በመጥፎ መጥፎ ነገር ስትናገረት በእሱም ቅር ብሎኛል። እኔ እኮ ምንም ያልኳቸው ነገር የለም። እኔ በስርዓት እያወራኋቸው ነበር። አይደለም ድሮ እንደዚህ አልነበር። እግዚአብሔር እኮ ድሮ እንደዚህ አልነበር። በጣም ጫና ሲበዛብህ አንተም ሌላ መንገድ ውስጥ ትገባለህ ግን ደግሞ አንቺ ታናሽ ነሽ። ረጋ ብለሽ ያለውን ነገሩ ከእናንተ ጋር እንደዚህ ነገሮችን ማስተካከል ፈልጋለሁ ከሳሚ ጋር መኖር ፈልጋለሁ ምናምን ብለሽ ረጋ ብለሽ ልክ እንደተማረ ሰው እንደ ትልቅ ሰው ነው ማለት ያለብሽ። እንደ ከእድሜ አለ አይደል ከትልቅ ሰው ጋር ስትሆኝ እንደ ትልቅ ሰው መሆን ያለብሽ እንጂ እናቴን አንቺ ምናምን የሚያዩሽ እንድታዋራ ያስፈልግ። ምክንያቱም እዚህ ጋር እርጉዝ ነሽ። ወደፊት እኔን አንቺ ብዙ ነገር ይጠበቅብን አላ አብረን መኖር አለ ብቻ ብዙ ነገር አለ። ስለዚህ እናቴ የምታከብኝ ይፈልጋል። አሁንም ስንገባ ሳስታርቅሽ፣ በስነ ስርዓት ዝቅ ብለሽ እንደ ታናሽነትሽ ይቅርታ አድርጉልኝ ብለሽ መጠየቅ ተንበርከከሽ፣ ገነትንም ቢሆን ሳሚንም ቢሆን ሳሚንም በጣም አስከፍተሽ እኔ የምልህን ትሰማኛለህ? ምንድን ነው? እኔ አሁን ገብቼ ሌላ ጭቅጭቅ መፍጠርም አልፈልግም፣ ምንም አልፈልግም። የአንተን ውሳኔ ብቻ እንድታሳውቀኝ ነው። ሁለት ቀን እሰጥሃለሁ ለውሳኔ። ከመጀመሪያው ነው። ቆይ እንደዚህ ኃይለኛ እንደ ተጣይ ምናምን እንጂ እኔ እኮ መጥቼ ቅርታ ብዬሽ አመንኩት ሁሉን ነገር ያደረኩት እኮ ጥሩ ሴት ስለሆንሽና ወደፊት ላይ በቃ ከአንቺ ጋር ብንኖር እንኳን ጥሩ ሴት ሰዓት እኮ ማለት እና አንተ ራሱ ዛሬ ነው እንደዚህ ሆነህ እያወራኸኝ ያለኸው። ከእነሱ ጋር አብረህ ከሆነህ እኮ ማለት እየረገጣችሁ እና ያላችሁት እንዴ እኔ በስርዓት ሳወራ እናንተ በስርዓት አታወራውም እኔ እኮ እናቴ እኮ ናት አንቺ እንዴ እንደዚህ እኮ ማራት አልነበረብኝም ከአንቺ ጋር ማድረግ የሚጠበቅብኝ ቆይ ሳሚ ምንድን ነው ማድረግ የሚጠበቅብኝ እኔ የሚጠበቅብኝን በሰላም ስጨርስ እያወራሁኝ አልሰጠሻትም ክብር እየሰጠኋት ነው ግን ባለፈለትም አይተሀት አሉ እንዴት እንደ ደፋችልኝ እና ታዲያ እንዴ ስለዚህ አሁንም ቢሆን ረጋ ብለን ስንገባ ረጋ ብለን ልትናደር ልትሰርብሽ ትችላለች። ሳሚን ቢሆን እንደዛው ባለፈው ስላናደርሻቸው እኮ ሳሚ አታብዛው። እንደዚህ እኔንም አንተ በቃ ማንን መረጥ ከሚለውን ብቻ ነው የምትፈልገ የምትፈልገው ወይስ ነው አስብበት። ስለዚህ ነገር ነው ነው እኔ እናቴ እና ነው ታዲያ አሁን ዞሮ ዞሮ ቤት እንግባና ያለውን ነገር እነሱ ፊት እናወራለን። እኮ እናወራለን፣ ግን እኔ እነሱ ማለት እንደዚህ ቀና ብሎ እንዲናገሩኝም አልፈልግም፣ እንዲጨቀጭቅኝም አልፈልግም፣ እንዲገላምጡኝም፣ እንዲገፈትሩኝም አልፈልግም። በራስሽ ነው የሚገላ የምትገላመጪው በቃ ጸባይሽን አስተካክዪ። እንደዚህ የምትቆጭ ከሆነ እኔም ወደፊት ሚስቴ ላድርግሽ አልፈልግም።

በጣም እያወራሁ ያለሁት እኔ ነኝ። በጣም እየተናደድኩ ያለሁት እና ታዲያ እንዴ! ታረጋጊ። አንቺ ግን እናስ፣ አረጋጋቻው ነገር በቃ። ለምን እኮ እናት ቢኖረኝ ካንቺ ጋር ጨቃጨቃለሁ። እናት ካልሽ ለእናትሽ ክብር ካልሽ፣ ለኔም ክብር ስጪ። ራሴ ላጥፋ እንደ ከሁለታችሁም ጭቅጭቅ። ገኒ እስቲ ተረጋጊና ስሜት ስ ስላለኝ ነው ከእናንተ ጋር ቁጭ ብዬ ኧረ ቆይ ተረጋጉ በመድኃኒዓለም አንቺ ረጋ በይ፣ ዝም በይ እንዴ! ተረጋግቼ እያወራኋቸው እኮ ነው። ሳሚ ምን እያልከኝ ነው? እኮ እሱን ይዘሽ ሂጂና እናቴን ውጪልኝ በያት። አንድ ነገር ነው ያው ብዙ ነው። የፈለጋችሁትን ነገር እንድትነግሩ ነው የምፈልጋለሁ። አሁን እኔ ይዣት የመጣሁት ውጭም እኮ በስነ ስርዓት እኮ ነው ተነጋግረን የመጣ ነው። እሷ እዚህ ስትመጣ አፏን ትከፍታለች። አፏን ትከፍታለች። አዎ፣ ውጪ ስንመጣ ይቅርታ በይ። የፈለገን ሰው አስደፍር፣ እናትህን ግን አታስደፍር። እኔም እኮ አልፈልግም፣ ግን በቃ ልጅቷ ምን እንደነካት እኔ ምን እንዳጠጧት እራሱ አላውቅም። ዝም ብለህ ነው። አፋንም እኮ ሰበብ አይደለም። እግዚአብሔር እንደዚህ አልነበረችም እኮ ሳሚ፣ እንደዚህ አትበሏት። ሳሚ በእናትህ አንተ ደግሞ ነገሮቹን አታባሉስ። በቃ ይቅርታ ጠይቀህ አንተ ነገሮች ለማስታረቅ እኮ እኔ ላስታርቃችሁ ነው። አንተ እኮ ቤተሰባችን ከእናንተ ጋር ላስታርቃት ነው። ምን ማለት ነው? ልጅሽ እኮ ነኝ። እናት አንቺ፣ ልጅ አን መጀመሪያ ይቅርታ ተባባሉ። አንቺ አንቺ እኮ ነሽ እንደዚህ ማድረግ ያለብሽ በቃ እግራቸው ስር ወድቂና ይቅርታ አላቸው። ከዛ እኔና አንቺ ማድረግ ያለብን የመጣሁበት ምክንያትማ ሳሚ ከኔና ከእሷ ምረጥ ና ማለት ነው ሚያረጋቸው። ተናገሪ ሳሚ ከሁለታችን ምረጥ ና ማለት ነው። ከዛ የተመረጠውም ያልተመረጠውም ራሱን ያውቃል። አይደለም ከማና ከማና ከማና ከማና ከማ በቃ ለሱ ነው እየነገርኩት። ምርጫው እኮ ራሱ እናትና አይደለም። ሚስት ሚስት ክብር አላት። ሚስት ብዙ ነገር አላት። ሚስት ቦታ አላት። ቤት እየሰረሰርሽ ለማፍረስ የተነሳሽ ምስት ነሽ እንጂ ቆይ። በእግዚአብሔር እስቲ ተረጋጉ። ከማን ነው እምታስመርጪ ጀግኒት ከእናቱ ጋር እኮ አይኖርም፣ ከሚስቱ ጋር ነው የሚኖረው። ሚስቱ ደግሞ እኔ እሱ ይናገርበት፣ መጀመሪያ እሱ እንዲናገር ጊዜ ስጡት። አንቺ ምርጫ ቦርድ አይደለሽም። እንደፈለግ ምረጥ የምትዩ ሳሚ አይል ሲጀመር አንተ ማለት እንደ ትልቅ ሰው ሁን ዝም ብለክ ያልሆነና የሆነ ነገር አትናገር ይናገርበት እሱ ይናገርበት አንቺ ይናገርበት ትልቅ ሰውነትና ያንቺ እድገት እኮ አየነው እኮ ይናገርበት እሱ ይናገርበት አራ ላይ ደርሰሽልን ተያ

እሱ አምጣ የወለደችው እናቱ ነች። ገባሽ አረበና ደሟን አፍሳ የወለደችው እናቱ አንቺስ፣ ድንገት ድንገት በስሜት እና በንትን በፍላት ስትነጣጠሩ እዛ ጋር የፈጠራችሁት ልጅ በእናት ልትቀይረው አትችይም። ተጋብታችሁ አግብራችሁ እኮ ተጋብታችሁ ስነ ስርዓቱን ጠብቃችሁ ወይ በቤተ ክርስቲያን ወይ በእንትን ተጋብታችሁ ያረገሽው ልጅ መሰለሽ። ውርደት እኮ ነው። እሷ ባለችው መሰረት እሷ እቅድ አውጥታለች፣ ህግ አውጥታለች። ወይ እናትን ትመርጣለች፣ ወይ ደግሞ እሷን ትመርጣለች። ወይ ግራን እንዴት ነው የምመርጠው? እኔ ሁለቱንም ከሁለቱም ጋር ነው በቃ መኖር የምፈልገው። ተረጋገንች፣ ሁለታችሁንም ማስማምቼ ነው መኖር የምፈልገው። እሷም እኮ በቃ በእርግጠኝነት እርግጠኛ ነኝ ማለት ነው የምትመርጠው አንድ ሰው ነው። አንተ ወይ እሷን ትመርጣለሁ ወይ እናትህን። እንዴት ነው? እናቴንም እኮ የልጄ እናት እኮ እስኪገባኝ ድረስ መምረጥ እሷ እኮ ምረጥ፣ እናትህን አልፈልጋትም፣ አስወጣ ከህይወታችን ውስጥ እያለች ነው አማርኛ ይገባ። ማትወጣም አንቺ ደግሞ ሲቀቋይ በቃ እኔ አንድ ነገር ነው የምፈልገው። ግን ለምን አንቺ እንደዚህ ሆነሽ? ምን እናት ነሽ አይደል? አንቺም ምን ያክል እንደሚወድሽ ማውቃ ይችላል። አንቺ በእርግጠኝነት እንደሚመርጥ እኔ እርግጠኛ ነኝ። አንቺ ጊዜሽን ባታቃጥ ጥሩ ነው። ግን ደግሞ የሱን ውሳኔ እንስማ እኮ፣ የሱን ውሳኔ እንስማ። እኔ እንደማይመርጥሽ እርግጠኛ ነኝ። እንዴት

እኔ ከእሷ መለየት አልፈልግም። ስለዚህ ግልጽ አድርገህ ተናገር። ከእሷ መለየትም አልፈልግም። ከገኒና ከዚች ማንን ነው የምትመርጠው? መምረጥ ማለት አሁን ምረጥ ያለች እኮ። እሷን ከመረጥኩ ገነትን አላያትም ነው ከአሁን በኋላ? እሱን በኋላ የምንወስነው ይሆናል። ማንን ነው የምትመርጠው ነው። ከእናትህ እና ከአዲሷ ፍቅረኛ ማንን ነው የምትመርጠው? እሷ ከሆነ ሁለት ነገር ነው ያዘችው። ትጎዳለች፣ ብቻዋን ከተኳት ትጎዳለች። ልጅ ነው ወዳች። እንዴት ነው እሷን ትቻት ሁን? ለጊዜው ማብራሪያ አልፈልግም። እሷም እንደዛ ነው የምትፈልግ፣ እንደዛ ነው። እኔ ከእሷ ጋር ነው በስነ ስርዓት ግልጽ አድርገህ ተናገር እያልኩ ለጊዜው ከእሷ ጋር ነው መሆኑ የምፈልገው። ለጊዜው አለ መንከባከብ አለብኝ። ፍቅረኛ ወይም ገኒ በል እያልኩ ነው፣ ማሰብ ነው